ከብሮኪ እጅ ላይ ፈልቅቆ ሀይሜን ወደ ቤት ይለው ሰዳት ማለቱ ፋሲል አንደኛ የብሮኪን መናቁ ድፍረቱ በጣም የሚገርም። ሄሉዬ አፍንጫዋን ሳትበሳ አፍንጫን ተበሳው ብላ ቢናያን እንግዲህ ኦፎ ሰጥተዋለች። ሽፈለሽሁ ሄ በጣም በጣም ነው የሚያስጠላብሽ። ኦ ማይ ጋድ በዚህ ዘበን ወንድ ልጅ ሴት ልጅ ላይ የማያምርባትን ነገር ከተናገረ፣ ትለያለስደፈኝማስደፈን አይቻልም። ለምር በሰርጀሪ የምትበሳሳ ሴት እንደዚሁም ሌላ አካሏን የምትበሳሳ ሴት ነውር ነው እያለ ከዛ ጀግና እንድትባይ ነው። ምንድን ነው? አይደለም ቆንጆ ያደርጋል። ኤፍሬምን ያናደደው ሄያቭ ዳጌ እንግዲህ ጦት መያዣ ገዝቶ መስጠቱ በጣም አናዶታል። አስማትስ ቢሆን ገዝቶ የሰጠሽ እኔ የማልወደው ሰው ጋር አንቺ አብረሽ እንድትወኝ አልፈልግም። እንዴት ተቀበልሽው? እውነት ለመናገር ይሄ ዳጊ የሚባል ሰውዬ በጣም ነው የተሳፈጣቸው። በጣም ከምነግራቸው በላይ ማለት ነው። እንዲሁም እንደውም የእንትና ወን ሁኔታ ነገር አለ ማጋድ የምር ቢነያ ማለት ነው። በጣም ነው የገረመኝ ማለት ነው። በሚገርም ሁኔታ ለአፍንጫዋ መበሳት ይህን ያህል ተጨንቆላት ማለት ነው። ፍራንክ ነው አላልኩም። ለእነሱ ራሱ ፍራንክ ነው እና፣ ድሮ የቢናያና የብሩክ ፉንቃ ሊደፋን ነው። የቢናያና የብሩክ ፉንቃ ሊደፋን ነው ለሚስታቸው ካላቸው ክብር የተነሳ ማለት ነው። ሁለተኛው ብሩክ መጣ። ጨጓራ የተቃጠለ ሄይሉ ጨጓራይን አቃጠለችው ይላል። ኤፋ የተገዛውን ጡት መያዣ ሊመልስለት ሄዶ ዳጊ በቦክስ አሰናብቶ መለሰው፣ ማለት ነው። ሴት ልጅ ስትገላግል እንግዲህ በመካከል የሚፈጠረውን ነገር አይታችሁታል። ሂያብ እንግዲህ ወድቃ ፌንት ወድቃባቸው ነበረ። እንደምታያወት፣ ማለት ነው ቤተሰብ እንግዲህ በመሀል ገላጋይ መሆን መሞትም መውደቅም እንዳለ ከህያፍ አይተናል ተምረናል። ትናንትና ሀይሚም እንግዲህ ብሩኬና ፋሲል መሀል ገብታ ብዙ ነገር አድርጋለች፣ ግን እሷ ምንም አይነት ጉዳት አልደረሰባትም በሚገርም ሁኔታ። ዘለም ጤና ይስጥልን ውድና የተከበራቸው የሳንላርጅን ቤተሰቦች፣ እንዴት ናቸው? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ፋሲል በሚገርም ሁኔታ መኪናውን ይዞ ብሩኬን እየተከታተለው ነው የሚል መረጃ ደርሶኛል ማለት ነው። መኪናም አለው ልጁ። እንግዲህ የዳጊ ወንድሙ ነው፣ እነ ዳጊ ጋር አብረው ነው የሚኖረው የሚልም መረጃ እየሰማኝ ነው ማለት ነው። ውድ ቤተሰቦቼ ብዙ በብዛት የጨረቃ ፋሚሊ ስለ ፋሲል ማንነት ማወቅ ይፈልጋሉ፣ ግን ምንም አይነት መረጃ ማወቅም ማግኘትም አልቻሉም ማለት ነው። ውድ ቤተሰቦች በዚህ አጋጣሚ ቦርጌ ራስን እንድጠብቅ ከወዲሆኛ ማሳሰቢያችንን እናገራለን ማለት ነው። እንግዲህ ሀይሚን በጣም ብዙ ሰው ያመጣችው አይዲያ በጣም ትክክል አይደለም፣ በጣም የሚያስጠላ ነው። ወንድ ልጅና ወንድ ልጅ እንዴት ታደባድባለች? በዚህ መልኩ የፈለገ ነገር ቢሆን ብሩኪ ለእናቱ ይኖርላት የሚል መልእክትም አንዳንድ መልክቶችም እየደረሱኝ ነው። እንግዲህ ያው ምንም ማድረግ አይቻልም። እዚህ እንደዚህ ፀቦ ሲመጣ ሀይሜ እንዴት አረጋለች እንዴት አርጋለች ብንልም በኋላ እኛ ነን ወደ ኋላ የምንቀረው። ምንም ማድረግ አንችልም። ይሄ አምነውና ወደው የገቡበት የስራው ባህሪ ስለሆነ አንዱን ከፍ አንዱን ዝቅ የምናደርግበት ጉዳይ ምንም ጉዳይ የለም እውነት ለመናገር ወንድ ልጅ ከወንድ ልጅ ጋር እንደዚህ ማፋጠጥ ማደባደብ ማፈታትን ነው የሚሆነው። በጣም ነው የሚያስጠላው፣ ፕራንኩ ማለት ነው። እውነቱን ስንናገር ግን ደግሞ እውነቱን የሚናገር ሰው ማንም ሰው አይፈልግም። ሰው ሀይሚና ቡርኪ እንግዲህ ቡርኪ ራስን ጠብቅ ነው የሚለው። ምክንያቱም ማን ፕራንክ እንደሚደረግ ማን እንደሆነ የምናውቀው ነገር ጋር ምንም የተለየ ነገር አዲስ ነገር የለም። እንግዲህ ያው ዳጊ ለህያ ቱስ መያዣ ገዝቶ ሰጥቷታል። ዳጊ እንግዲህ ታቁታላቸው ህያብን ከዚህ በፊት አምሳ ሺ ብር ሰጥቶታል። ብዙ ነገር እያደረጋት ነው። ህያብ ደግሞ የኤፍሬም ፍቅረኛ ነች። ከሱ ጋር ላለመጣላት እንኳን ብዙ አይነት ትግስቶችን አሳልፏል፣ ኤፍሬም ማለት ነው። ቡርኬ ትናንትና ከፋሲል ጋር እንደደረሰ መደባደቡ ያን ያክል አስፈላጊ ነው ብዬ አላስብም። ምክንያቱም የሆነ ነገር አካሉ ቢጎል የሆነ ነገር ቢሆን ያው በዛሬ ግርግር በበዛበት በዚህ ዘመን መታሰር በማይፈልግበት ሰዓት ሊታሰር ይችላል፣ ብሩኪ ማለት ነው። ምክንያቱም ያው ይከብዳል አሁን ላይ ያለው ነገር፣ እንደዚህ አምባገነናው የሚፈጠርበት ጊዜ አይደለም በአሁኑ ሰዓት ማለት ነው። እና ኤፍሬም እንግዲህ ፍቅረኛው ከሌላ ሰው ጦስ መያዣ መቶላት ተሰጥታ ይህን ያክል ቢሆንም ሄዶ አንድ ቀን ነው በስንት ትዕግስት ቆይቶ ቆይቶ ነው ተጣልቶ እንደዚህ ስሜቱን የገለጸው ማለት ነው። ቤተሰብ እና አንዳንዴ ትዕግስት ሊኖረን ይገባል፣ በጣም ትዕግስት ሊኖረን ይገባል። እና እኔ እንደውም አሁን ምን አሰብኩ መሰላችሁ፣ ፋሲል ፋሲል የዚህ የዳጊ የሆነ ወንድሙ ነገር ይመስለኛል ሳስበው ማለት ነው። የሆነ ነገር አላቸው፣ የሚያገናኛቸው ነገር እነሱ ዝም ብዬ ሳስብ ማለት ነው ምክንያቱም የሆነ ብቻ ዳጊም የሚመጣበት መንገድ ለኤፍሬም ትግስቱን የሚፈታተን ነገር ነው እና ፋሲልም የመጣበት መንገድ ሀይሚል በጣም ትግስት የሚፈታተን ነው። ከጁ ፈልቅ ቆኩ ትላንትና ሊወስዳ ታስበ በጣም እንዲህ ይሄ የሚገርም ነው። በዛ ላይ እሷ ፊት ምንም አልመጣ ብዬ ነው ዝም ያልኩት አለ ብዙዎቻችሁ ብሮኬ በመማታሩ ደስ ብሏችኋል ግን ብልጥ ልጅ የያዘውን ይዞ እየበላ ያለቅሳል ይባላል። መማታት አልነበረበትም፣ እንደኔ እንደኔ ሳስበው ማለት ነው። ምክንያቱም በቃላ አይደለ። ሀይሜም ደግሞ መውጣት አልነበረባትም፣ እውነት ለመናገር አትውጪ ካላት። አንድን ሰው የምትወዱት ሰው ቃሉን ማክበር አለባቸው። ምክንያቱም አሁን ህያብም ለምን ታገኘዋለሽ እየተባለች ሄዳ ታገኘዋለች፣ እሺ ብላ ማለት ነው። ስለዚህ ሀይሜም ተመሳሳይ ብሩኬ አታገኘው አትወጪ ብሏት እሷ ተደብቃ ሄዳ ማግኘት አልነበረባትም። እንደ እውነቱ ከሆነ ማለት ነው። እውነቱ እንነጋገር ከተባለ ሲደውልላት በፍጹም እንደ እንደዚህ ደውሎልኛል ብሩኬ ሊሄድ ወይ ብላ መጠየቅ ነበረባት ሀይሜ ማለት ነው። ከመሄዷ በፊት ምንም አይነት ነገር ቢፈጠር ለምን እንዳትወጪ ብሎ ስላላት ብሩኬ ማለት ነው ቃሉም ማክበር ነበረባት። አሁን ህያብም ሁለተኛ እንዳታገኘው ብሎ ከዚህ በፊት ው ብሩኬ መሄዱ አስታርቋቸው አስማምጧቸው አይታችኋል። እንደውም እኔ እውነት መስሎኝ ሁሉ ነበር፣ ብሩኬ እየማለ ነበር ያስታረቃቸው። ግን ሁሉም ቪዲዮ ነው የሚሰሩት። እዚህ ጋር ይስሩ፣ እኛ ችግር የለብንም። ግን እኛ ደግሞ አንዱን ከፍ አንዱን ዝቅ አድርገን ሀሳብ ስንሰጥ ብዙዎቻቸው እየተቀየማቸው ነው። ልትቀየሙ አይገባም። እኛ እውነቱን ስለተናገር እናንተ ልትቀየሙ አይገባችሁም። ለምን ትቀየማላችሁ? በቃ ምክንያቱም አታድርጉ ሚስቶቻቸው አታድርጉ ያላቸው ያሏቸው ቦታ መገኘት የለባቸው። ለምን ለባላቸው ክብር መስጠት ያለባቸው እነሱ ራሳቸው ናቸው። ግን ይሄ ነገር ደግሞ ለቪዲዮ እስከሆነ ድረስ ምንም ማድረግ ይችላሉ። ለምን ከጀማው ውስጥ እንግዲህ አብረሽን አይታችኋል። በዚህ ልክ ትናንትና እንኳን ላይ ብላይ ሱ እንኳን አይደለም የማርያም የቅመማን ብር ልበላ ቀርቶ እኔ አንድ ቀን ሻይ ቡና የሚል ነገር ተልጎልኝ እንኳን አያቅም ተደርጎልኝ አያቅም ነው ያለው። እና እንግዲህ ያው እንደምታዩት ነው ከመካከላቸው እሱ ውጤታ መሆኑ ምን አይነት ስራ እንደዚህ አይነት ስራ ሰርቶ ስለዚህ አትፍረዱባቸው፣ ተረዷቸው። በእነሱ ቪዲዮ የሚሰሩትን ሰዎች ለመረዳት መሞከር አለባቸው፣ ውድ ቤት ሰዎች ማለት ነው። ሌላው ቢነያ እንግዲህ ቢነያና ሄልዬ ሄልዬ በጣም ለእንጃ ደስታዋን በኒንጃ ለማየት በጣም ብዙ ጊዜ የምጥር ሴት ነኝ። ታቆኛላቸው እውነት ለሷ ብዬ ብዙ ነገር ስለሱሉ አድርጌ ያለው ደስተኛ ሆና እንድትኖር ማለት ነው። በጣም እንጃ ምንም ቤተሰብ ስለሌላት በህይወቷ ውስጥ በቃ የእኔ የምትለው ሰው አግኝታ ደስተኛ ሆና እንድትኖር ሁሌ ምኞቴ ነው እና ያ ምኞቴ ሊሳካ ነው መሰለኝ። አላቅም፣ እንግዲህ በእርግጥ ምንም ያየሁት ነገር የለም ግን ከማየው አንጻር እውነተኛ ሰው ከጎኗ ያለ ይመስለኛል እንደገናም ደግሞ እሷም በጣም ደስተኛ ሆና ያየኋት በቢናያ ነው እና ከማርክ በኋላ ሀይሉ ደስተኛ ሆና ያየኋት አሁን ብቻ ነው እንግዲህ ደስታዋን ያምጣላት ደስታዋን ያዝልቅላት ነው የምለው እኔ በጣም ነው ደስ ያለኝ እውነት ለመናገር ማለት ሁሌ ታሳዝነኛለች ሁሌ ማለት ነው እና በቃ ፍቅርና እሷ በጣም ያሳዝኑኛል አሁን ደግሞ ምስክልክል ያለ ህይወት የምትኖረው ፍቅርዬ ናት። ፍቅርዬም ደግሞ አንድ ቀን ሰላሟ ተመልሰው ምናያት ይሆናል ማለት ነው። ትናንትና ራሱ አብሬሽን እየጸገጸፋቸው እሱን ከብሩኪ ጋር እየለጠፋችሁ ምናምን ነበር። ያኔ መዘቅዘቁ አስፈላጊ አይደለም፣ መለጠፋቸው ግን መብታቸው ነው መለጠፋቸው። ምክንያቱም ማንም ከማንም ጋር ቪዲዮ መስራት መብቱ ነው። እዚህ ጋር ማለት ነው ምንም ችግር የለውም። እና ይሄ ሄሉዬ ቢነያ ወደ ህይወቷ ስለመጣ እውነት በጣም ብዙ ሰው ደስ ብሎናል። ብዙ ሰው ደስ ተደስቷል። ግን ደግሞ በኋላ ልባችንን እንዳሰብሩት ከወዲሁ እኛ ማሳሰቢያችንን እናገራለን። እውነት ለመናገር ቢነያ አስብበት፣ ሃይምን ማን ነው? ሄሉዬም አስቢበት። እውነት ሴት ልጅ ስትወዳችሁ ማለት ነው እስከ ጥቅ ድረስ ነው ሁሉ ነገሯን የምትገልጽላችሁ። አሁን እንግዲህ ሄሉዬ ለማንም ሰው ጋር የማታደርግ ነገር ነው ስታደርግ የነበረችው። ቢነያም ጥሩ መልስ ነው እየሰጣት ያለው። ምክንያቱም ትናንትና እንኳን እንግዲህ አፍንጫዋን የምትበሳ ሴት ጆሮ ራሱ አምስት ስድስት የሚበሳ ሰው አለ እና ይህን ይህን የማይወድ ወንድ እንግዲህ ከድሮዎቹ አንዱ ባህሉን የማይወድ ወንድ ነው እና ለምን አፍንጫሽን ትበሻለች ብሎ ከኔ አካል ይወሰድ ስጋው በሰርጀሪም ቢሆን ተደፈኘው ነው ያላት ምክንያቱም አንድ ወንድ ልጅ የማይፈልጋችው ቢሆን የሚያስጠላባችሁን ነገር እንደዚህ በአግራሞት ወይም ደግሞ የሆነ ተቆጭቶ አያያችሁም። የማይፈልጋችሁ ቦታ የማይሰጣችሁ ወንድ ማለት ነው። ለእናንተ ለምታወሩትም ሆነ ለምታገኙት ሰዓትም ጊዜም ምንም አይሰጣችሁም። የማይወዳችሁ ወንድ ማለት ነው። የማትወዳችሁን ሴት ስለዛ ወንድ ልጅ ይሄን ነገሬን እንዲያውቀው ይሄን አቅሜን እንዲያውቀው ብላ ተጨንቃ ተጠባ ምንም አታሳየውም። ምንም እንግዲህ፣ አይታችኋል ካላዛር ጋር ምን አይነት ውዝግብ ውስጥ እንደነበረች ሄለን ማለት ነው። ግን አይዱ ነው፣ ስለሱ ይሄ ነው ብዬ ማውራት አልችልም። ለምን ባለውለታዋ ሰው ነው። ግን ደግሞ አንድ ሰው ይውልላችኋል። ከዋለላችሁ ውለታ ስለዋለላችሁ ወደማይሆን ህይወት መግባት አችሉ። ያ ውለታም በውለታ እግዚአብሔር ይክፈል ነው የሚባለው። እና ሄሉ አሁን በምንኛ ደስተኛ ሆናለች። ቤተሰቦችም እያበረታታቸዋት ነው። በጣም ደስ ይላል። እኛም የምንፈልገው ደስተኛ ሆና እንድትኖር ነው። ደስተኛ ከዚህ በላይ ደስታዋ እንዲኖር ብቻ እንጃ ቃል የለኝም እኔ ለቤነያ ማለት ነው። አሁን ባለችበት ሁኔታ ላይ ማለት ነው። ማለት እያንዳንዷን ነገር እሷም ባግራውንዷን እንዲያቅላት ትፈልጋለች። እሱም ደግሞ ለማወቅ የሚጥር ወንድ አይነት ነው። የሆነ የሚያሳፍራት ወንድ አይመስለኝም ብቻ የምናየው ነገር ነው። ግን ደስ ይለኛል ከምንም በላይ በዚህ ጊዜ የማይወደውን ነገር አውቃ እሷ ማለት ነው የማይወደውን አንድ ሴት ልጅ ወንድ ልጅ የማይወደውን ነገር አድርጋ ከፈተነችው ምን ያክል ለሱ ቦታ እንዳላት ነው እኔ ያየሁት ማለት ነው። ቢንያም ደግሞ በዚህ ልክ እሱ የማይወደውን ነገር ሲፈተን ያሳየውን ሪያክሽን በጣም ወድጀለሳለሁ ማለት ነው እና እንዲህ የሚቻላል ብራንክ ነው ያለው ፍራንክ መሆኑን ሲያቅ ማለት ነው ማመን ያቃተውና፣ ሴት ልጅ ስትወዳቸው እስከ ጥግ ድረስ ነው ማንነቷ ሁሉ ነገር ነው በአንድ የምትሰጣቸውና፣ ቢነያ ለቢነያ ማስተላልፈው ነገር ቢኖር ሄዱን በድጋሚ በህይወቷ ውስጥ እንጃ እንዳይጎዳት ብዬ ነው የማስበው። በእርግጠኛ አይመለከተንም ግን ደግሞ እንዳንድ ኦዲየንስ እንዳንድ ቤተሰብ እንጃ እውነት የሆነ ነገር ይዛቸው ብትጓዙ የተሻለ ነው ብዬ አስባለሁ። ለቪዲዮም ከሆነ ከወዲሁ ለቤተሰቦቻችሁ ማሳወቅ ያለባቸውን ነገር ፍንጭ መስጠት አለባቸው። ምክንያቱም በሄሉ የተጎዱ እህቶች በጣም ብዙ ናቸው። በማርክ ጊዜ ማለት ነው። ያ ጊዜ የሚመለስ ቢሆን ኖረው በጣም ብዙ ሰው ለመመለስ ጥረው ነበረ። ግን አልተሳካም። በቃ ሁለቱም የሌላ ህይወት የሌላ ህይወት እንዲኖሩ ተገደዋል። ግን እግዚአብሔር ይመስገን ማርክም በዚህ በኩል ደስተኛ ነው። ሄሉዬም ደግሞ ብዙ ውጣ ውረዶችን አሳልፋ ዛሬ ላይ ያው ደስታዋን ለማግኘት እየሞከረች ነው። ጠንካራ ሴት ናት። በዚህ አጋጣሚ ከእሷ ብዙ ነገር ትማራላችሁ ብዬ ነው የማስበው። ቤተሰብ እና ስለ ቢነያ ቃል የለኝም። በቃ ከዩቲዩበሮች ለብሩኬ እና ለቢነያ የተለየ ቦታ አለኝ። ውድ ቤተሰቦቻችን እና በጣም አድርጌ ነው የማመሰግናችሁ። የዛሬ የነበረኝ ቆይታ ይህን ይመስላል። አመሰግናለሁ። መልካም ጊዜ